ይሄ ቦራ ሜዳ ማለት ነው። ገባ ቦራ ሜዳ ቦታ አለ ካልኳቸው ይመጣሉ። ከዛ ወዲያ ሙከራ የለም?

አሰላሙ አሌይኩም ረህማቱላህ በረካቱ ውዴቻ ተከታታዎች እንዴት ናቸው? ደህና ናቸው ወይ? ቦታም ሆነ ቤት ለመግዛት የምትፈልጉ ካላችሁ እዚህ አሁን ቦራ ሜዳ በኳስ ሜዳ አጠገብ ባጃጅ ተራ በታች ማለ ነው። ምርጥ ቦታ ቦታዎች አሉ። ህጋዊ ነው ህጋዊ ቦታ ነው። የምትፈልጉ ካላችሁ ስልክ ቁጥር እናኖርላችኋለን። በጣም ደስ ደስ የሚሉ ቦታዎች አሉ። እንትን የምሪት ነው ማለት ነው። ህጋዊ ነው፣ የምሪት ነው። እንዲህ አልፋችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። ኢትዮጵያንም አበረታቱኝ። ብታበረታቱኝ አሪፍ አንዳንድ ነገሮች እያላችሁ እባጣለሁ ማለት ነው። እንዴት ስፖርቱን እየሰራ ነው? ስፖርት እየሰራ ነው። ታውቃለህ የአሜሪካን ብር እየበላ ነው።